ማግኒዥየም ማግኒዥየም ማግኒዥየም ለመሆኑ ማግኒዥየም ምንድን ነው? ለሰው ልጆችስ ምን አይነት ጥቅም ይሰጣል? ማግኒዥየም እጅግ በጣም የሚገራረሙ ጥቅሞች አሉት። በተለይ አንድ ሰው በሰውነት ውስጥ የማግኒዥየም እጥረት አለ ማለት ጤነኛ ነው ማለት አይቻልም። ስለዚህ ማግኒዥየም ለምን ለምን ያገለግላል? ማግኒዥየምስ እንዴት ነው ማገኘት የምንችለው ለሰውነታችን የሚሰጠው ጥቅም ወይም ደግሞ በህይወት ለመኖራችን የሚጫወተው ሚና ምንድን ነው የሚለው ይህንን ተአምረኛ ማግኒዥየም ዛሬ በዚህ ቪዲዮ የማጋራች ሆናል። ይህንን የዩትዩብ ቻናሊን ሰብስክራይብ ብታደርጉ እመኑኝ በየጊዜው የሚገራርሙ የጤና መረጃዎችን ወደ እናንተ የማጋራ ይሆናል ይህን ቪዲዮ እያያችሁ ላይክ ማድረግ አትርሱ ላይክ ማድረግ አትርሱ ላይክ እናንተ ባደረጋችሁ ቁጥር ለብዙ ሰዎች ቪዲዮ ስለሚደርስ እንድታበረታቱኝ ይጠይቃሉ። ሰብስክራይብ ማድረግ አትዘንጎ ማለት ነው። እንግዲህ ማግኒዥየም ለሰው ልጅ ጤና እጅግ በጣም አስፈላጊ የሆነ የማዕድን አይነት ነው። በተለይም ደግሞ በሰውነታችን ውስጥ ከሶስት መቶ በላይ በሚሆኑ ኤንዛይሞች ምላሾች ውስጥ የሚሳተፍ ሲሆን ለብዙ የሰውነት ተግባራት እጅግ በጣም ወሳኝ የምንለው ማዕድን ነው ማለት ነው። የማግኒዥየም ቁልፍ ጥቅሞች የምንላቸው ምንድን ናቸው? እንግዲህ ማግኒዥየም በጣም ጥቅም አለው ካልነ ቁልፍ የሚባሉ ጥቅሞችን ደግሞ ልንገራችሁ። የመጀመሪያው የጡንቻና የነርቭ ተግባርን በተመለከተ ነው። እንግዲህ ማግኒዥየም ጡንቻዎች በትክክል እንዲሰሩ እና እንዲዝናኑ በእጅጉ የሚረዳ የማዕድን አይነት ነው። እንዲሁም ደግሞ የነርቭ ስነ ስርዓት መልእክቶችን በአግባቡ እንዲያስተላልፉ ያግዛል። የማግኒዥየም እጥረት የጡንቻ መኮማተር፣ መንቀጥቀጥና የልብ ምት መዛባትን ሊያስከትል ይችላል። በሰውነታችን ውስጥ የማግኒዥየም እጥረት በሚፈጠርበት ጊዜ እነዚህን የጡንቻ መኮማተርን፣ የሰውነት መንቀጥቀጥና የልብ ምት መዛባትን እንዲከሰት ያደርጋል። ሌላው የአጥንት ጤናን በተመለከተ ነው። እንግዲህ አጥንታችን ጤናማ ካልሆነ እኛን መሸከም አይችልም። ማግኒዥየም ደግሞ የአጥንት ጤንነትን ለመጠበቅ እጅግ በጣም ወሳኝ ነው። አብዛኛው ማግኒዥየም በአጥንታችን ውስጥ ይገኛል። ጠንካራ አጥንት ለመገንባትና ለማቆየት እጅግ በጣም ወሳኝ ሲሆን የካልሺየምና የቫይታሚን ዲ መጠንን በመቆጣጠር የአጥንት ጤናን በእጅጉ የሚደግፍና የሚረዳ ነው ማለት ነው። እንግዲህ ይሄ ማግኒዥየም ማለት ነው። ሌላው የደም ስኳር ቁጥጥርን በተመለከተ ነው። በተለይ የደም ስኳር ቁጥጥርን በተመለከተ ማግኒዥየም የደም ስኳር መጠንን በመቆጣጠር ረገድ ትልቅ ሚናን ይጫወታል። ለኢንሱሊን ስሜታዊነት አስተዋጽኦ ያደርጋል። ይህም አይነት ሁለት የስኳር በሽታን ለመከላከል በእጅጉ ይረዳል ማለት ነው። እንግዲህ አይነት ሁለት የምንለው የስኳር ህመም እንዳይከሰት በሽታን ለመከላከል በእጅጉ ይረዳል ማለት ነው። ሌላው የልብ ጤና ነው እንግዲህ ልባችን ጤነኛ ካልሆነ ወይም ደግሞ የልባችን ጤና ካልተጠበቀ በህይወት አንኖርም። ከዚህ እንግዲህ ማግኒዥየም ከሚሰጠን ጥቅም የልብ ጤናን የተሻለ ያደርጋል ማለት ነው። ማግኒዥየም የልብ ምት መደበኛ እንዲሆን እና የደም ግፊትን እንዲቆጣጠር በማድረግ ለልብ ጤና እጅግ በጣም አስፈላጊ ነው። እንዲሁም ደግሞ ዝቅተኛ ማግኒዥየም መጠን የልብ በሽታና ስትሮክ የመያዝ እድልን ሊጨምር ይችላል። በተለይ በሰውነታችን ውስጥ ዝቅተኛ የማግኒዥየም መጠን በሚኖርበት ጊዜ የልብ በሽታና ስትሮክ የመያዝ አደጋን ሊጨምር ይችላል ማለት ነው። ሌላው የኃይል ምርትን በተመለከተ ነው ወይም ደግሞ ኃይልን በተመለከተ ነው። ማግኒዥየም ከሚሰጠን ጥቅም ኃይልን በተመለከተ የኃይል ምርትን በተመለከተ ሰውነታችን ምግቦችን ወደ ኃይል ለመቀየር ማግኒዥየም ያስፈልገዋል። ይህ ማለት የበላነውን ምግብ ተፈጭቶ አስፈላጊው ነገር ወደ ሰውነታችን ንጥረ ነገሮች እንዲገቡ ለማድረግ ወይም ደግሞ ለመቀየር ማግኒዥየም በሰውነታችን ውስጥ ያስፈልጋል ማለት ነው። ስለዚህ ኃይል እንድናገኝ ማግኒዥየም ግዴታ ያስፈልጋል ማለት ነው። ሌላው እንግዲህ የፕሮቲን ምርት ነው። በተለይ ፕሮቲንን በተመለከተ እጅግ በጣም ወሳኝ ነው። አዲስ ፕሮቲኖችን ለመፍጠር እጅግ በጣም አስፈላጊ ነው። በሰውነታችን ውስጥ አዳዲስ ፕሮቲኖችን እንዲፈጠሩ በማድረግ ማግኒዥየም ትልቁን ሚና ይጫወታል። ስለዚህ ማግኒዥየም መውሰድ ያስፈልጋል ማለት ነው። ሌላው እንግዲህ የዲኤንኤ እና አርኤንኤ የምንለውን ጥገና ወይም ደግሞ የዘረመል መረጃችንን ለመፍጠርና ለመጠገን በእጅጉ የሚረዳ ነው። ሌላው እንቅልፍና ውጥረትን ለመቀነስ ነው። በተለይ በተለይ እንቅልፍ መተኛት እምቢ የሚላችሁ ሰው ወይም ደግሞ ጭንቀትና ውጥረት ውስጥ ላላችሁ ሰዎች ማግኒዥየም እጅግ በጣም ወሳኝ ነው ማለት ነው። ማግኒዥየም የነርቭ ሥነ ሥርዓትን በማረጋጋትና ጥሩ እንቅልፍ እንዲመጣ በማድረግ ትልቁ ሚና ይጫወታል። እንዲሁም ደግሞ የጭንቀት ምልክቶች በሚኖሩበት ጊዜ ወይም ደግሞ በምንጨናነቅበት ጊዜ እነዛን ነገሮች እንድንረሳ ወይም ደግሞ እንዲቀነሱ ያደርጋል ማለት ነው። ስለዚህ ማግኒዥየም ለዚህም በእጅጉ ያገለግለናል ማለት ነው። ሌላው የማግኒዥየም ጥቅም የምንለው እንግዲህ የማይግሬን ምቾትን ለማስታገስ ወይም ደግሞ የራስ ምታትን ነው። እንግዲህ አንዳንድ ጥናቶች እንደሚያሳዩት ማግኒዥየም ማይግሬን ያለባቸው ሰዎች ሊረዳ ይችላል። ስለዚህ ማግሬን ያለባቸው ሰዎች ይሄ ማግኒዥየምን ቢወስዱ የመረጋጋት ምልክት ሊያዩ ይችላሉ ማለት ነው። ሌላው እጅግ በጣም ወሳኙና ትልቁ ነገር ብዙዎችን የሚያስቸግረው የሆድ ድርቀትን ማስታገስ ነው። በተለይ የሆድ ድርቀት ያለባቸው ሰዎች ማግኒዥየምን መጠቀም ያስፈልጋል። እንግዲህ የሆድ ድርቀት በሚኖርበት ጊዜ ማግኒዥየም ወደ አንጀት ውሃ በመሳብ ሰገራን በማለስለስ የሆድ ድርቀትን ለመቀነስ በእጅጉ ረዳ። እንግዲህ የማግኒዥየም ጥቅም ምንድን ነው? ወደ አንጀታችን ውሃን በመሳብ ሰገራችን እንዲለሰልስ በማድረግ የሆድ ድርቀትን መከላከል ነው። በነገራችን ላይ የሆድ ድርቀት በሚኖርበት ጊዜ ረጅም ሰዓት በምናምጥበት ጊዜ ለክንታሮት በሽታ እንጋለጣለን። በሴቶች ላይ ደግሞ ረጅም ጊዜ ማማጥ የማህፀን መውረድንም ሊያስከትል ስለሚችል ይሄንን ለመቅረፍ በእጅጉ ያገለግላን ማለት ነው። እንግዲህ እነዚህ ጥቅሞቹን ካየነ የማግኒዥየም እጥረት ምልክቶችስ ምንድን ናቸው? አንድ ሰው የማግኒዥየም እጥረት በሚኖርበት ጊዜ የሚያቸው ምልክቶች ምንድን ናቸው? የመጀመሪያው ለረጅም ጊዜ በቂ ማግኒዥየም ካላገኙ እንደ ራስ ምታት የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ድካም፣ የጡንቻ መኮማተር፣ የሰውነት መደንዘዝ እና የመደንዘዝ ስሜት ሊከሰት ይችላል። ይሄ የመጀመሪያው የማግኒዥየም እጥረት በሚኖርበት ጊዜ የምናየው ምልክት ይሆናል ማለት ነው። ሌላው ማግኒዥየም የት ይገኛል? ማግኒዥየምንስ እንዴት ማግኘት እንችላለን? ማግኒዥየም በምንመገባቸው ምግቦች ውስጥ ማግኘትና ማካተት ይቻላል ወይ? አዎ ይቻላል። እንግዲህ ማግኒዥየም በተለያዩ ምግቦች ውስጥ ይገኛል። እንደ አረንጓዴ ቅጠላማ አትክልቶች የምንላቸው እንደ ጎመን፣ ሰላጣ፣ ቆስጣ እንደ ቃሪያ የመሳሰሉት አረንጓዴ የሆኑ አትክልቶች ውስጥ እናገኘዋለን። እንዲሁም ደግሞ ስፒናች ውስጥ እናገኘዋለን። ጥራጥሬዎች ላይ ይገኛል። በተለይ እንደ ባቄላ፣ ምስር፣ ለውዝ እንዲሁም የለውዝ ዘር እና ሙሉ እህል የምንላቸው ምግቦች ውስጥ ጥሩ የማግኒዥየም ምንጮች ናቸው። እንግዲህ ማግኒዥየም ለሰው ልጅ ለሰውነታችን ጤና እጅግ አስፈላጊ በመሆኑ ማግኒዥየምን መመገብ ወይም ደግሞ በማግኒዥየም የበለጸጉ ምግቦችን መመገብ በአመጋገባችን ውስጥ ማካተት እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ማግኒዥየምን በእነዚህ ምግቦች እናገኛለን። ሌላው እንግዲህ ማግኒዥየም በታብሌት ወይም ደግሞ በሚዋጥ መድኃኒት መልክ አለ። ይህ የሚሆነው ምንድን ነው? ምርመራ አድርጋችሁ በሰውነታችን ውስጥ የማግኒዥየም እጥረት ካለ በሐኪም ትዕዛዝ ብቻ ማግኒዥየም መድኃኒቶችን እንድትወስዱ ይመከራል ማለት ነው። እንግዲህ ማግኒዥየም እነዚህን ከላይ የዘረዘርኳቸውን በርካታ ጥቅሞች ይሰጣል ማለት ነው። ስለዚህ ማግኒዥየምን ተጠቀሙ ላለሁ። በተለይ በአመጋገባች ውስጥ አካቱ። በአረንጓዴ ቅጠላማ ምግቦችን ተመገቡ። እንደ ጥራጥሬ፣ ባቄላ፣ ምስር፣ ለውዝ እንዲሁም ደግሞ የለውዝ ዘር እና ሙሉ ሁል የምንላቸው ምግቦችን ብትመገቡ ማግኒዥየም ማግኘት ትችላላችሁ። እንዲሁም ደግሞ በሐኪም ቤት ማግኒዥየም በእንክብል መልክ ልትወስዱ ትችላላችሁ። ይህንን ዩትብ ቻናል ሰብስክራይብ እንድታደርጉ እየጋበዝኩኝ ነገ በተመሳሳይ የጤና መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ምሽት።